ነጻቁ ጌታይ የቱ ፍቅሬ ስቦህ እንደምን ፈታኸኝ፣ እኔ እኮ ብኩን ነኝ፣ አንተ ስትሰቀል ከአይሁድ ጋር የምገኝ እኔ እኮ ምንም ነኝ፣ ተራ የህመም ሰው ጌታዬ እንድትምረኝ ምክንያት ምንድን ነው? በካህሊነትህ ቢቆምም ሜን አሳር ከደግነት ደጅህ የቆረብክ ንሳር ብትወደኝ ብትምረኝ እኔ ምን ተዳይ ከሰቀሉ ጋር ይዝቀር ጌታይ ዲነኝ። መጻጉ ውለታ ምረሳ ስወድህ እንድኖር ህመሜን አትፈውስ ቀንበሬን አታንሳ ዝንኩል ነው የኔ ግር ራስት ያጋደለ ጠማማ ነው ልቤ ፍቅርህን የጣለ ቄጤማ እጄ ክፋት ያቃጠለው ያዙት ያን ክርስቶስ ብሎ የሚጠቁመው። እውር ነው ብሌ እኔ እያየ የሚከዳ ከደግነት ኩሬ መዓት የሚቀዳ። እዳነኝ ለራሴ እዳነኝ ለዓለም ሲጀምር ኔ ከአድጉ ሲፈጸም አይደለም። ከወንዙ ጥግ ባልጋይ ላይ ሳለሁ አምንብህ ነበረ ስትፈውስ እያየሁ። አልጋን ተሸከም ስትለኝ ምናልባት ልቤን አናተበው የመራመድ ክፋት አትማረኝ፣ መድኑ ባልጋይ ላይ ልክረም። አልጋይን መሸከም ለኔ መጥፋት እንጂ መፈወስ አይደለም። ዋክህ ጌታይ፣ ዋክህ ክርስቶስ፣ ዋክህ ጌታይ፣ አንተን ከምከዳ አልጋይን አዝይ። የዳዊት ልጅ ሆይ አትፈውሰኝ። ይቅር መችክድህ ነበር መችክድህ ነበር ልክ እንዲህ ልክ እንዲህ ከነበር የዳነው መጻጎ ያዳነው ረሳ።